እቺ አፋርታም እያያችሁ ነው። እንዳሉ ቅናታሞች ቅንቅናሞች ናቸው። ጌታ ምስክሬ ነው። ዳይቦ ይችላል። ሙሉ የኢትዮጵያ ቲክቶከሮች በደንብ አርጋችሁ እዩ። ሙሉ እነዚህ ምቀኞች፣ እግዚአብሔር ጉድሽን ነው ጉድሽን ምዘረግፍልሽ መጣ። መቀጣት አለባት መጥታ መቀጣት አለባት። ካለበለዛ ኤቭሪ ቲክቶከር። ጌታ ምስክሬ ነው። ይህ ፌር አይደለም ለጊፍተሮቹ ፌር አይደለም። ባለጌዎች እነማን እንደሆኑ ባለጌዎች እነማን እንደሆኑ እያያችሁ ነው። እኔ መጥቼ አጋልጣችኋለሁ አንድ ባንድ ምር ባለጌ ሁሉ። እናንተ ቁጭ ብላችሁ አፋችሁ ስትከፍቱ፣ እናንተ ስታሙኝ፣ ስትናገሩ ምንም አይመስለኝ። ቢኮዝ ጨዋታ ነው፣ ቀልድ ነው እያልኩ ነው ማልፈው። ቀልድ ነው እያልኩ ማልፈው። አሁን ይህ ምንድን ነው መሰላችሁ ጋይስ? ይህ ምንድን ነው? ይህ ምን ይባላል? ምን እንበለው? ምን እንበለው? ጌታ ምስክሬ ነው። ይህ ቅናታም ይህ አፋርታም። እኔ በውስጥ በችግራችሁ አያገባኝም፣ አያገባኝም። የጌም ግን ህግ አለ። የጌም ህግ እኔ የፈለገ ብሆን አልበሽቅም፣ አልናደድም። እኔ ብሆን እኔ ብሆን እንዲነበር የማስደርገው እኔ እኮ ጠንካራ ሰው ነኝ። እኔ ምንም አይመስለኝም ጊፍተርን መሳደብ። እኔ ግራ ለምን አትሞልቂውም? ፍቅር ከረለች ከሱ ጋር ለምን አትሞልቂውም? አይቦልቁትም እኮ ትፈልገዋለች እኮ እንዲመለስላት እኮ ትፈልገዋለች። ለምን አትቦልቀውም? ምን አገባኝ እኔ ስለ እንትናቸው ጋይስ። እኔ ምን አገባኝ ስለ ሪሌሽንሽፕ። ያገባኛል? ዳይቦ የራሱ ገንዘብ ነው መስጠት ይችላል ለፈለገው። ለእኔ ብቻ ለሚሰጠው ደግሞ ጊፍተሬ ነው ዳይቦ። ሂዝ ማይ ነምበር ዋን ጊፍተር አሁን ነምበር ዋን ገብቷል። ሁነት ታፕ ቴን ባረግ ማለት ነው። ይህ ምን ይባላል መሰላችሁ? ቅናታም። እንዲያውም በዳይቦ ላይ ተሰማርታችሁ ተቀናጅታችሁ ሰውየው ሌላ ቦታ እንዳይሄድ እና ለሌላ ጊፍት እንዳይሰጥ ስለምትፈልጉ ቀንታችሁ ስሙን ታጠፋላችሁ። ቀንታችሁ የቅናት መንፈስ እንዲህ ነው የሚያደርገው። ታውቃላችሁ። ንክ ዩ ዳይቦዬ፣ ንጉስ ናንተ፣ ዩ አር ኪንግ ዲስ ይዝ ዋይ ሁላችሁም ያያችሁ ሁሉ ዋሹበት ነው በዳይቦ ተደራጅተው ተቀናጅተው በየቦታው። በጣም እኮ ነው የሚደብረው፣ በጣም እኮ ነው የሚሰቀጥተው፣ በጣም እኮ ነው የሚዘገንነው የሚያረጉት ነገር የዳይቦን ስም ለማጥፋት ለምን? ኦኬ ዋን ሰፓ ላይ ታይም ሪሌትሽፕ ነበረ አልፈልግም አላት። እሷ ደግሞ አሁን በግድ ምናምን እኔ ብዙ መረጃሽን አወጣልሻለሁ። አንቺ ደንቆሮ ሰገጤ ስትከበር የማትከበር መከበር ነበረባት። አንቺ እናንተ ቤታችሁን ከፍታችሁ ስለኔ ስታወሩ ነው የምትውሉት። ምንም አይመስለኝም፣ ቢኮስ እህቶቼ ናችሁ።

ማንነቷን ነው የገለጠችው። ትክክለኛ አይደለውም። ጋይስ አንቺ እኮ የቤታየው ገረድ እኮ ነሽ። ቤታየው ቀን ሙሉ ዲስስፔክት እያረገ የምትጫወትብሽ ሰራተኛ እኮ ነሽ። የቤታየው ሰራተኛ ነሽ አንቺ። ቤታየው ንግሥትሽ ንግስትሽ ናት። ታያላችሁ አይደለ? ከቤታየው ሌላ ማንም ማጫውታት እቺ ልጅ ካያችሁ የቤታየው ቤታየው ትረግጣታለች። እንዳልወጣብሽ ይሄን ላለው አልጫወትም ካንቺ ጋር ምን አለ። ቤታየው ንግስትሽ ናት የቤታዩ ቂጥ እየላሽ የምትቀመጪ ደግሞ ታወሪያለሽ እንዴ? እዚኩ ለማኝነሽ ለምኝ በአግባቡ። ለማኝነሽ እምሙሽን እየላሽ ትለምኛለሽ። ዳይ አየሽ አልፈልግሽ ማለት በቃ እኔ ለቤተ ሰቦች የመሰለኝ ጸዳ ያለች ስርዓት ያላት መሳይ ነበረ። ግን እንዴት አድርጌ ነው እንደምታውቀው እረግጥሻለሁ። ጌት አረብ እኔ ሰው ካንደርስ ቢያ እረግጣታለሁ። እቺ ሴት አዳሪ በየቦታው እምሟ የሚላክ የተለቀ እምሙ ምሙሙ እኮ ነሽ your name is ammu እሙሙሽኮ ያላየው የለም፣ ዳይቦ በቃ ኔ እኔ ጨዋ ሴት ነው የምፈልገዋል። አበድሽ አረረች፣ በየቦታው መልካም ያለሽ፣ በህይወትሽ ቤትታየ ሆነት ላንቺ ቤትታየ። በእሷ ትጣይ ብዬሻለሁ፣ በሰው አትጣይ። ነገ ከነገ ወዲያ ከእሷ ጋር ትጣያለሽ። ተመልሳችሁ ደግሞ እንትን አትደረቡ፣ አትደረቡ። እቺ አፋርታም ደግሞ ምን አባሽና ነው? እኔ እኮ ንጉሥ እየወዳ ነኝ፣ ፓስተር እየወዳ ፕሮፌሰር እየወዳ ነኝ። ምን አባሽና አንቺ መጥረሽ የምትነገኝ ደንቆሮ ሰገጤ ልጋጋም ለጋጋም ሰራውልሽ፣ አሳየውሽ እንዴት አይነት ክፉ ሰው እንደሆንሽ። ሽንታ ልብድ ዳልቻ መጦ ስለለመነኝ ነው፣ ዳልቻ መጦ ለምኖኝ፣ እዮዳብ ኦሮሞና ተዋት፣ በእናት ተዋት፣ በቃ አልቅሳ ለምነሽ፣ አልቅሰሽ ለዳልቻ ሄደሽ፣ አልቅሰሽ የተውኩሽ፣ እረግጥሻለሁ። አንቺ ዮ ጎልድገር ዳስ ዋይ ይሄ ሙዚቃ ለአንቺ ነው፣ ሺ ዘ ጎልድገር። ጎልድገር ባትሆኚ ምናባ ማን ነው አንቺ? ልጅሽን አሳድጊ፣ ይጅና ልጅሽን አሳድጊ ቤታየው እኮ ነው ምትች የቤታየው ገረድ እኮ ነሽ። የቤታየው ገረድ የቤታየው ገረድ ነሽ። አንቺ ሰልፍ ኮንፊደንት የለለሽ፣ ኮንፊደንት የለሽም። ዳይቦ ማአ ንጉስ ነው። አያቸው አዘነበው፣ ቻዩ በሏት። ይቺ ደንቆሮ ሰገጤ ስትከበር ማ አትከበር። እረግጥሻለሁ፣ እረግጥሻለሁ። ኤቭሪዴይ ነው እምረግጥሽ አንቺ ሽንታ። ኤቭሪዴይ እያወጣሁ መረጃሽን እያመጣሁ ለጥፍልሻለሁ። ምን አባሽ ታመጫለሽ? እስኪ ይደረቡ ተደረቡና ደግሞ እለጥፋችኋለሁ። ስርዓት ያዙ። እደረባለሁ ካላችሁ፣ አንቺንም አጋልጥሻለሁ፣ አንተንም አጋልጥሃለሁ። ፈሳ ሙሉ ሽንታ። ካልቻልክ አትጫወት፣ ካልቻልክ አትጫወት፣ ካልቻልክ ስሜቱ ካልተቆጣጠርክ። ገና የጨነገብሽንም እያመጣ ነው። እኛ የምናናድድሽ ምን አገባነኛ። ሙዚቃ ይከፈታል። የትኛው ጎልድ ዲገር